ቸው አሳይሻል። ስንት አቤት አለ። እንዴት ነው ተናዘዘች? ችጋገርታም የሆነች ልጅ እና እንዴት ነው። ገብቼ ቆንጠጥ አድርጋት። አለቃ፣ ለጊዜው ትንሽ ቆንጥጫታለሁ። አንተ ግን በንቃት ተጠባበቃት። እሺ አለቃ። እና አሁን ወዴት ነው? አንተ መስታወት አስር ጊዜ እየደወለች ነው። እሷን ደግሞ ትንሽ ማስታገስ አለብኝ። የገነትን ጉዳይ ካቆምንበት እንቀጥላለን። ስለዚህ አለቃ፣ በዚህ ሁኔታ ትቆይ ማለት ነው። በትክክል እንደ ታሰረች እዛው ትቆይ ያኔ ረሃብ ሲገሸልጣት እውነቱን ትናገራለች። ታዛዥ ነኝ አለቃ። ታዲያ በምንም መልኩ ስልክ እንዳደውልልኝ፣ መደወል ካለብኝ እንኳን እኔ የራሴን መደውልል፣ ገባ በትክክል አለቃ። በቃ አሁን መሄድ ይኖርብኛል። ፎታ አለቃ። አንቺ ውሻ ተንከሲስ ቆሻሻ። የቆፈርን ዕለት ጉድጓዱ ውስጥ ራስህ ጥልቅ ብለህ ገብተሃል። ከዚህ በኋላ ፖሊስ አፈር ያለብሳሃል። መጥፊያ ተቃርቧል። ገ በጥፊ እየደጋገ ታውቃለህ? ደጋግሞ በጥፊ ይመቶኛል፣ ግን ምንም ነገር አልተሰማኝ። ለምንድን ነው ያልተሰማሽ ገኒ? ምክንያቱም እስከ ዛሬ ካሰቃየኝ አንጻር ይሄ ለእኔ ቀላል ነገር ነው። እሱማ ልክ ነሽ። ግን አቤል እንዴት ነው አድርጎታል እንዴ? አዎ አድርጎታል ገኒ። ቆሜ ስከታተለው ነበረ ከተለያየ ቦታ ነው ሲቀርጸው የነበረው። በጣም የሚገርምሽ አሁን ሲወጣ ራሱ ተከትሎት ነው የወጣው። እሺ፣ አሁን ቀጣዩ ስራችን ምንድነው? አይቼው እዚህ እንድትቆይ ይፈልጋል ገኒ። ከዚህ በኋላ የቀረ ከሱ የምንፈልገው ፈልገው ነገር አለ እንዴ? ከዚህ በኋላ ምንም የሚቀረን ነገር የለም ገኒ። ያሰባሰብናቸውን ቪዲዮዎች ይዘሽ የቤታችሁን በር የምታንኳኳው አንቺ ነሽ። ከዛስ? ከዛ እናትሽና አይቼውን ቁጭ አድርገሽ ዛሬ ሪከርድ ያደረግናቸውን ቪዲዮዎች በሙሉ ትከፍችላቸዋለሽ ማለት ነው። አንተስ? እኔ ደግሞ ምን እንደማደርግ ከዛ በኋላ አሳይሻለሁ። ገኒ ቻለ ወይ ገኒ? አሁን እሳት ነግረኝ። ደግሞ ምን ልንገርሽ? አይቼው ለምን በዚህ ልክ ልትበቀለው ፈልግ? ጊዜው ሲደርስ አሳውቅሻለሁ ብለኸኝ አልነበር? አዎ ብዬሽ ነበር። ታዲያ ጊዜው መቼ ነው? ጊዜው አሁን ነው ገኒ። እሺ ንገረኝ ገኒ። የመጀመሪያ ይሄን ነገር መታጠብ የለብሽ። ይሄ ቆያል። ችግር የለውም። አሁን እንድትነግረኝ ነው እምፈልግ

ምን ክፍት ነው። እኮ ጆሮሽ እንዳይሆን እባክሽ። ኧረ እየተንኳኳ ነው። ክፍት ነው። ክፍት ግቡ፣ ግቡ። ክፍት ነው።

እሺ ቻሊ፣ አሁን የሚቀረን ነገር ምንድን ነው? አሁን የሚቀረንማ አቤላ፣ የኔን ማንነት ላይቸው ፍንትው አድርገን ወሽመጡ ቁረጥ ሲል ማየት። እኔ ደግሞ ያጓጓኝ ነገር ቢኖር ፖሊሶቹ አይቸው ግሌ ካቴና ሲያስሩ በ በብረቱ ማየት። አይዞ አቤላ፣ ለሱ በጣም ጥቂት ሰዓታት ብቻ ነው የቀረው። እሱስ ልክ ነው። ደግሞ እሱ የምን ወረቀት ነው? ጠበቃ ዳኘ ወይዘሮ መስታወትን ያስፈረመባቸው የውክልና ወረቀት ነው። ቆይ ግን እንዴ ሊሰጥ ይችላል? አቤላ ምንም ነገር በቅንነትና በየዋህነት ስትሰራ እኮ የሚተባበር ሰው አታጣም። እስቲ ንገሪ፣ ምንድነው የሆነው? ማነው ነው ይሁን ሁሉ ነገር ያደረገው? እኔ ምንም አላውቅም። ማይ አይኔ እ ምን ነው ደነገጥክ? ዝም አልክሳ? ደንግጦ ነው ተጨንቆ ማመን ስላልቻለ እኔን ስላየ አይደል እንዴ? አዎ ገድኒ፣ ደንግጬ ነው። ለመሆኑ ግን ማን ነው እንደዛ ያገተሽ? አይቼው እንዳልኩ ምንም አውቀው ነገር የለም። ፊታቸው ላይ ጭንብል አድርገው ነበር። ታዲያ እንዴት ልታመርጫቸው ቻልሽ? በአጋጣሚ አንዱ ሰውዬ ጠብቃት ብሎ ሌላኛውን ሰውዬ ትቶ ሲሄድ እሱ ሰውዬ ደግሞ አረቅ እየጠጣ ነበር፣ እና በጣም ዘግሮ ታሳዝኛለሽ ብሎ ቆይ። እንዴት እግዚአብሔር ይባርከው እንጂ ሌላ ምን እላለሁ? እግዚአብሔር ይሄን ሰው እያዘጋጅልኝ እንጂ ምን ይውጠኝ ነበር። ልጄ ኔስቲ እናት ኔ ቀፊ አይቼው አንተም ተጨነቅ አይደለ ናጋብሽ ቀፌ እንደ አይንዬ አሁን ደግሞ ምን እንዳማረኝ ታውቃላችሁ? ምን አማረሽ? ምን ልስራልሽ? የኔ ዋ የኔ እናት ምግብ አይደለም የራበኝ እና በስልክ ቆንጆ ፊልም ይዤ እመጥቻለሁ። እንደ ልጅነቴ መሀላችሁ ቁጭ ብዬ አብረን ያንን ፊልም እንድናይ እፈልጋለሁ። ምን አይበልጥ? ምን ፊልም ነው? ከየት አምጥተች ነው? ይገባብለ ይ ይታየኛል። ቻሌ ካልደበረ ግን አንድ ጥያቄ በጠይቅ ደስ ይለኛል። ለምን ይደብረኛል? ጠይቀኝ ገኒ ጋር እንዴት ናቸው ማለት ስትል ማለቴ ገን ያልገባችልም አይችልም ወይ ለማለት ነው። አንተ ከይሲ ይህን ደግሞ ቤት በኩል አሰብኩ። ያው ከማየው ነገር አንጻር ነው። አቤላ፣ እኔና ገኒ መሀል ምንም ነገር የለም፣ አይኖርም። እሱንም ያልከው አንተና ምን ማለት ነው? ያው እሷ ስለ አንተ ምን ይሰማታል የሚለው ጥያቄ ቁልፍ ነገር ነው አቤላ እኔ እስከማውቀው ድረስ ገኒ ስለ እኔ ምንም ነገር አልተሰማትም። እኔ ግን ከእይቷና ከሁኔቷ ስመለከት የሆነ ነገር የገባላት ይመስለኛል። የአንተ እይታዎች ሁሉ እንደዛ ስለሚያስቡ እንጂ እኔና ገኒ መሀል ምንም የተፈጠረ ነገር የለ። እሱን እንኳን እናየዋለን አቤላ። ሁሌም በሕይወት አንድ ነገር ይግባ ምንድን ነው ከተለያዩ ሴቶች ጋር ተግባብቶ ተቀራርቦ ብዙ ስራዎችን የመስራት እድል ከዚህ በኋላ ሊገጥም ይችላል። እና እና ከነሱ ጋር ተቀራርበ ሰራህ ማለት ለነሱ ሌላ ስሜት እንዲኖር ግድ ነው ማለት አይደለም። ቆይ ማለት እነሱ ስለኔ የሆነ ነገር ከተሰማቸውስ? አይ አቢላ፣ የብዙ ወንዶች ችግር ይሄ ነው። ሴት ልጅ ተግባብታቸው አብራ ሰራ የወደደቻቸው፣ አለፍ ሲልም ከሳቀችላቸው ያፈቀረቻቸው ይመስላቸዋል። ይቺ ነገር ፍልስፍና ቢጥ ያለባት ልበል። ለማንኛውም ይሄ ያንተ ሀሳብ ነው አቢላ። አቢላ፣ ይልቅ ቶሎ ለኤርሚ ደውልለት እስኪ። ለምንድን ነው ሚሽናችንን ዛሬ ስለምናጠናቅቅ አብሮም ቢሆንና ቻንሱን ቢሞክር ጥሩ ነው። የምን ቻንስ? ከገኒ ሁኔታ ስረዳ ይቅርታ ያደረገችለት ለሚሽናችን ስትል እንጂ ከልቡ አይመስለኝም። ስለዚህ መምጣቱ አስፈላጊ ነው ብዬ ያስባለው። አቤላ እንደዛ ከሆነማ በቀላጩ ለሳ ደውለ ሄሎ ኤርሚ፣ አቤላ! እንዴት ነሽ? አለሁልህ ብራዘር። ለመሆኑ እንዴት ነህ? ወይራውን አገኘው እንዴ? ገኒ እንዴት ናት? አታስብ፣ ደህና ናት። አንተ ግን ድምጽ ጥሩ አይደለም፣ ችግር አለ እንዴ? እባክህ፣ ማታ እኮ የገኒና ትርኢት እያደረኩ አልተኛውም። ለማንኛውም ሚሽናችን በሚገባ ተሳክቷል። እና ገኒ የት ናት አሁን? ቪዲዮውን ይዛ ወደ ቤት እየሄደች ነው። የምሬን ነው አቤል? ኤርሚሙት፣ የምሬን ነው። እሺ፣ እናንተ ሴት ናችሁ፣ እኛ ደግሞ ላትፋይቸው እጁ ላይ ብራስሌት የሚያስረለሰው ይዘህ ልንሄድ ነው። ስለዚህ እኔ እዛ ልጠብቃችኋ። አሁን እራሴ ደወልኩልህ እኮ። ሁሉ ነገር ክሉ በቃ እዛው እንገናኛለን። እሺ፣ ቻ። በቃ ቻ። አሁን ነገር ባሉ ፖሊስ ጣቢያ ሄደን ቪዲዮ ማሳየት እንችላለን ማለት ነው? እኔ እሺ። አረፍ ምንድን ነው ሲ ማለት ምን ትዝ ብሎሽ ነው ይሄን ነገር ያመጣሽው? የምን ፊልም ነው? እዛ እገታ ቦታ ሆኜ ነው እዚህ ያለኝ ምን ትዝ እንዳለኝ ታውቂያለሽ? ድሮ ልጅ እያለሁኝ መሀላችሁ ቁጭ ብዬ ፀጉሬን እያሻሸሽ ነው ምናምን ፊልም ምናምን። አዎ፣ እና እሱ ነው እዚህ ያለኝ። ምናልባት ከእገታ ቦታ ተላቅቄ ከመጣሁኝ እንደዛ ተሰብስበን አብረን ፊልም እናያለን የሚል አሳብ ነበር። እናያለን፣ ያው ጀምሯል፣ ማየት እንችላለን። እ ምንድን ነው

ይዞ ይፎክራል። እንዴት ሆነ ማለት ቻሌ። ሁላችሁም በጣም ነው የማመሰግነው። እናንተ ከጎን የሆናችሁ ሁሉን ነገር በሰላም እንድጨርስ አድርጋችሁኛል። በጣም አመሰግናለሁ። የእናቴን ዓይን ነው የገለጣችሁልኝ። አረ ምን ችግር አለው? እኔም የቴን ገዳይ ነው የተበቀልኩት። የቴ ገዳይ ማለት ሁሉ ማየ ይሄን ቁጭ ብላ። ሌላ ጊዜ አጫውትሻለሁ። አሁን በቃ እርሺ። ሁሉም ነገር ገኒ፣ በቃ የእኛም ነገር ተስተካከለ ማለት ነው። ያ ሁሉ ነገር አልፎ፣ ኤርሚ፣ እኔ በጣም ነው የምወድሽ። እኔም እኮ በጣም ነው የምወድሽ፣ ግን ከዚህ በኋላ ኔ እናንተ ፍቅረኛ ሞች ሆነን መቀጠል አንችልም። ይህን ስለ ግን እያዘንኩኝ ነው። ለምን እኔ ፍቅረኝ በሀዘኔ በችግሬ በደስተ አብሮ የሚካፈል የሚረዳኝ ሰው ነው ምፈልግ። አንተ ደግሞ ለዛ ብቁ አደለ፣ ይቅርታ አደርግልኝ። ግን እኮ ገኒ፣ እኔ በቃ እኔ እናንተ ፍቅረኛ ሞሽ መሆን አንችል፣ ግን ጓደኛ ሞሽ መሆን እንችላለን። እኔ በጓደኝነት አለበት በጣም እንደማፍቅር ስታቂ። ያለች ካልሽ ግን ውሳኔሽ እንቀበል። ደስ ስላላችሁ ደስ ብለኛል። ስለ ነበርን ነገር በጣም አመስግናለሁ።